ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ ፈጽሞ አይገኝም። ውዶቼ ይህንን ዩቱብ ሰብስክራይብ በማድረግ ጀምሩ፣ ተባረኩ። የሥላሴ ወይም የሶስትነት አስተምሮ፤ ሥላሴ የሚለው ቃል የግዕዝ ቃል ሲሆን በአማርኛ ሶስትነት የሚለውን ፍቺ ይሰጣል። በእንግሊዝኛ ቋንቋ ትሪኒት የሚለው ሲሆን ይህም ስሪ ዩኒት ወይም ሦስትነት በአንድነት የሚለውን የተሻለ ማብራሪያ ይሰጣል። ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ ፈጽሞ አይገኝም፣ ይሁንና ሐሳቡን የሚገልጥ ትምህርት ግን እናገኛለን። በዓለም ላይ ከክርስትና እምነት በስተቀር በየትኛውም ሃይማኖት ሦስት አካላት ያሉት አንድ አምላክ የሚል አስተምሮ አይገኝም። ይህም ክርስትናን ከሌሎች እምነቶች የምለየው ዋናው ትምህርት ነው። ቃሉ ሲብራራም ሦስት አማልክት በአንድነት ማለት ሳይሆን አንድ አምላክ በሶስት አካላት ማለት ነው። በሶስትነት የተገለጡት አካላት አባት፣ ልጁና ቅዱስ መንፈሱ ናቸው። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19። ሶስቱም አካላት እኩል መለኮታዊ ባህሪያት አሏቸው። ማለትም ሶስቱም አካላት በዘላለማዊነት በፈጣሪነት ሁሉን በማወቅ ወይም ኦምኒሴንት፣ በሁሉም ቦታ በመገኘት ወይም ኦምኒፐረሴንት ወዘተ ፍጹም እኩልነት አላቸው። በመለኮታዊ እቅድ ሁሉ ውስጥ እያንዳንዱ አካል ተሳትፏለሁ። እንዲሁም በአንዱ እቅድ ውስጥ እያንዳንዱ አካል የተለየ የራሱ የሆነ የሥራ ድርሻ አለው። በዚህ መሠረት አባት ወይም አብ እቅድ አውጪ ወይም ደ ፕላነር፣ ልጁ ወይም ወልድ እቅድ የሚፈጸምበት ወይም ኤጀንት፣ ቅዱስ መንፈሱ እቅዱ ወደ ተግባር እንዲመጣ ኃይል የሚያደርግ ነው፣ ወይም ሪቫለር። ለምሳሌ አብ ዓለማትን ሊፈጥር ወደደ፣ ልጁ አባት በእርሱ ዓለማትን ፈጠረበት፣ ቅዱስ መንፈሱ ሥራውን ያስፈጽም ነበር። ዕብራውያን ምዕራፍ አንድ ከቁጥር አንድ እስከ ሁለት ቆላስያስ ምዕራፍ አንድ ከቁጥር አሥራ አምስት እስከ አሥራ ሰባት ዮሐንስ ወንገል ምዕራፍ አንድ ከቁጥር ሦስት ዘፍጥረት ምዕራፍ አንድ ከቁጥር ሁለት። ምሳሌ ሁለት አብ ዓለምን ለማዳን ወደደ፣ ልጁን ላከው። ልጁ ዓለምን ለማዳን ሥጋ ለበሰ። ቅዱስ መንፈስ ኢየሱስ ራሱን በዘላለ መንፈስ አቀረበ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16። ዮሐንስ ወንጌል ምዕራፍ 1 ከቁጥር 14። ዕብራውያን ምዕራፍ 10 ከቁጥር 5። ዕብራውያን ምዕራፍ 9 ከቁጥር 14። ጥቅሞቹ ምንድን ነው ካለን የሥላሴን ትምህርት በአግባብ ማወቅ ብዙ ጥቅሞች ያሉትና መሰረታዊ ጉዳይ ሲሆን ዋነኛ ጥቅሞቹ ግን የሚከተሉት ናቸው። አንደኛ የምናመልከውን እንድናውቀው ዮሐንስ ወንጌል ምዕራፍ 4 ከቁጥር 22። ሁለተኛ ስለ ክርስቶስ ማንነት ወይም ክርስቶሎጂ እንድናውቅና ራስን ከተቃዋሚው መንፈስ ለመጠበቅ አንደኛ ዮሐንስ ሚራፍ አራት ሶስተኛ ስለ መንፈስ ቅዱስ አካላዊ ማንነት በመረዳት ከእርሱ ጋር ላለን ህብረትና ለክርስቲያናዊ ህይወታችን ጥንቃቅ እንድናደርግ ይጠቅመናል ስለዚህ ውዶች ከዚህ ቀጥዬም የቀጠለውን ፓርት ብዬ ስለምቀርብ ይህንን ዩቱብ ሳብስክራይብ በማድረግ ቤተሰብ ሆኑ ተባረኩ